አቤልን ፍለጋ። ስብሃት ገብረ እግዚአብሔር ሆነም ሊመሽ ፀሐይ እንዳቆለቆለች ደመናዎቹም በሥነ ሥርዓት ተሰብስበው ቀይ ለብሰው እንድተኛ ሽሩሩ ሲሏት አዳም እንደ ልማዱ በዋርካ ስር ቁጭ ብሎ በሐሳብ እየተንሳፈፈ ፍዝዝ ብሎ የምዕራቡን ቅላት ሲመለከት ከግራው በኩል እንዴት ዋላችሁ? አለው። አዳም ዞር ሲል አንድ አስደንጋጭ ነገር አየ። ከትከሻው ያጎበጠ ዱላ የተመረኮዘ ፊቱ የተጨማደደ አይኑ ያጮለጮለ ራሱ የተመለጠ የተቀረው ጠጉሩና ጢሙ ነጭ ሆነ። ማን አንተ? አለው አዳም በፍርሃት እየተነሳ ዋርካውን የሙጥኝ እየተደገፈ እርጅና ነኝ፣ የሞት መልእክተኛ፣ አለው በሚንቀጠቀጥ ድምፁ። ሞት ነገ በዚህ አልፋል። ሞት ምን ይመስላል? ሞት ስታየው ታውቀዋለህ። እኔማ አብሬው መጣለሁ። ደናደር ብሎት በዱላውና በእግሮቹ እየተጎተተ ወደ ፀሐይዋ በኩል ሄደ። እየራቀ እያነሰ ሲሄድ ቀኑም እየመሸ ሄዶ ጨለመ። አዳም እዚያው ቁሞ ቀረ። አዳም ይህን ለማንም አልተናገረም። በነጋታው ቃይልና አቤል ወደየሥራቸው ሲሄዱ አዳም በናፍቆት አይን ተከተላቸው። አቤል ጥቂት ሄድ እንዳለ ተመለሰና ምንድን ነው እንኳ አባባ? አለው። አዳም መናገር ስለተሳነው እንቃ አድርጎ እቅፍ አድርጎ ሳመው። አቤል ወደ ቤት ገብቶ እናቱን አባባ አንድ ነገር ሆኗል እንዳትለዩ አላትና ወደ እረኝነቱ ሄደ። ሔዋን አዳምን ሲያለቅስ አግኝታው ወደ ቤት አስገባችውና አባበለችው፣ አቀፈችው፣ ደረቷን አንተራሰችው በሕልሜ አቤልን የሚመስል መልአክ መጥቶ ሲነጋ የሚጸነሰውን ልጅ ሴት ብለሽ ጠሪዋለሽ አለኝ። አዳም ፍርሃቱን አሸነፈ። ሔዋንን እቅፍ አደረጋት፣ ውድድ አደረጋት። ሲመሽ የአዳም ፍርሃት ተመለሰ። ቶሎ ወደ ቤት ገባ። ሔዋን ልክ እንደ ወትሮዋ ወጥ ትሰራለች። በዚህ በኩል ደግሞ የምጣድ ሰዓት ይንቦለቦላል። ፍርሃቱ ተቀነሰለት፣ ወደ ውጭ ወጣ። ወዲያ ወዲህ ተንጎራደደ። እነዚያ ልጆች አይመጡምን? ወጥቶ ፍለጋ እንዳይጀምር ሔዋንም ብቻዋን መተው ፈራ። ተመልሶ ወደ ቤት ገባ። ምን ነካቸው ይሆን እነዚያ ልጆች አላት፣ ዞር ብላ እንኳ ሳታየው ሳይመች ነው እንዴ የሚመጡት ዛሬስ? አለችው። ፍርሃቱን እፍረት አባረረው። ተመልሶ ወጣ። ብዙ ከተንጎራደደ በኋላ ፀሐይዋን አያት። መጥለቋ ነው። የሔዋን እየንጡት መምሰል ጀምራለች ብሎ ለራሱ አሰበና ሳቅ አለ። ሔዋን ናፈቀችው ወይ ዛሬ ቀን? ሩጦ ወደ ቤት ገባ። እንጎቻውን አውጥታ ተልባ ትነሰንስበታለች ለአቤል ነው። ድንገት ሆዱን ወጋው። ፍርሃቱ ለአቤል ፈራለት። ወጣ፣ መሮጥ ጀመረ። ትንፋሽ ሊያጥረው ሲጀምር ፍጥነቱን ቀነሰ። መቼ በዚህ በኩል ሆነ የሚመጡት የአቤል በጎች አይሞኙ። ዙሮ ወደ ቤት በኩል ሮጠ። ቤቱን ሊያልፍ ሲል መተንፈስ እንደ ከበደው አየ። እንግዲያውስ ሮጦ የ ሊደርስ ኑሯል። መሽቶ ሊጨልም አይደለም። ዋርካው ላይ ወጣና ዙሪያውን ሲመለከት በጎቹ ሲመጡ አያቸው። ከመቸኮሉ የተነሳ ከዋርካው ሊወድቅ ነበር። ወርዶ ወደ በጎቹ በኩል ሮጠ። አቤል አቤል ብሎ ተጣራ። መልስ የለም። በጎቹ ብቻቸው ናቸው። እራቤል መልስ የለም። ሰማይና ምድር በጨለማ ሊጣበቁ ምንም አልቀራቸውም። ፍርሃቱ ማጣደፉን ተወው። ልቡ ውስጥ ገብቶ ተመቻችቶ ተቀመጠ። አዳም በጎቹን በረታቸው አስገብቶ ወደ ቤት ሲገባ ቃኤል የስንዴ ቆሎ ይበላል። ወንድም የት አለ አለው። እኔ የወንድሜ ጠባቂ ነኝ አለው። አዳም ቁርጡን አወቀ። ዱላውን ይዞ ወጣ። ሌቱን በጨረቃ ሲፈልግ አድሮ ጠዋቱን በፀሐይ ሲፈልግ አረፈደ። ልጁን ሊያገኘው አልቻለም። ወንዙን ሲሻገር ውሃ ጠጣ። በረሃ ለበረሃ ይኳትን ጀመር ልጁን ፍለጋ። ፀሐይ ከላይ አሸዋ ከታች ጠበሱት። ምድር ምጣድ፣ ሰማይ ክምባሎ ጋገሩት። በውሃ ጥም ጉሮሮው ነቃ፣ ንፋስም ከዳው። በቁመናው ፈጣሪ የቀጣው መሆኑን ታወቀው። ያለቀሰ፣ ልጁን ፍለጋ ቀጠለ። ሲፈልግ ውሎ መሸ። በጨረቃ በምድረ በዳ ፍለጋውን ቀጠለ። ብርድ ገረፈው ሰውነቱን፣ አሸዋው በረዶ ይመስል ቆረጠው እግሩን። ቂመኛው ፈጣሪ ቀጥቶ የማይጠግብ መሆኑን አወቀ። በጨረቃ ሲፈልግ አድሮ በፀሐይ ሲፈልግ አረፈደ። እኩለ ቀን ሲሆን ደክሞት ወደቀ። ተደፍቶ በአሸዋ ሲጠበስ ቆየ። ዙሪያውን ሲመለከት ደቃቅ አሸዋው ሜዳ ላይ ረዥም፣ ብቸኛ ድንጋይ አየ። ወደ ድንጋዩ አመራ። አሸዋው ባህር ውስጥ ድንጋዩና እሱ ራሱ ብቻቸውን የሚንሳፈፉ መሰለው። ወደ ድንጋዩ እየቀረበ ሲሄድ የድንጋዩ መልክ እየተለወጠ ሲሄድ፣ ድንጋዩ አሸዋው ባህር ላይ እየተንሳፈፈ አዳም እየቀረበው መጣ። አዳም የወደቀ እየተነሳ ሮጠ። ድንጋዩ የተጋደመ ሰው እየመሰለው ሮጠ፣ ወደቀ፣ ተነሳ፣ ሮጠ፣ ደረሰ፣ ቆመ። አቤል አሸዋው ላይ ተዘርግቶ፣ አቤል አሸዋው ላይ ተዘርግቶ፣ አሸዋው ላይ አቤል ወደቀ። አዳም ሬሳው ላይ ተደፋ። አቤል፣ አቤል፣ አቤል፣ አቤል። አዳም ተነሳ፣ ሬሳውን አነሳ። ሬሳውን ተሸክሞ አይኑ በንባ ታውሮ ሲሄድ ሲሄድ ሰንብቶ አሸዋው እየጠበሰው ፀሐይ እየጠበሰው ሬሳው እየከበደው አህ ብሎ ቆመ። ድንገት ተረከዙን ትልቅ አሜኬላ ሾህ ስለወጋው ቀስ ብሎ አቤልን አወረደ። እሾሁን ከእግሩ መንቀል ሲሞክር እሾው ተሰበረ፣ እግሩ ውስጥ ቀረ። እግሩ ደም በደም ነው። ግን፣ የሾው ደም ጥቂት ናት። የአሸዋው፣ የጠጠሩ፣ የድንጋዩ ስራ ነው አብዛኛው ደምና መላላጥ መገሽለጥ። አዳም እግሩን ይዞ ሲሰቃይ ትንሽ ቆየ። ዙሪያውን ተመለከተ። አልፎ አልፎ ድንክ እሾሃማ ቁጥቋጦ አለ። ራቅ ብሎ አንድ ግራር መሳይ ትልቅ ዛፍ አለ። አዳም ተነስቶ ልጁን አንስቶ ተሸክሞ እያነከሰ መንገዱን ቀጠለ። አዳም ፈጣሪውን ማናገር ከንቱ ስለሆነበት አቤልን ማናገር የማይሆን ስለሆነበት ግን መከራው በዝቶ ሆዶ አልችልም ስላለ ሬሳውን ለግራሩ እያሳየ በዛ በዛ እጅግ በጣም በዛብኝ ቅጣቱ አለ። ሳላውቅ ስለተሳሳትኩ ይህን ሁሉ ፍዳ ለምን ላከብኝ ያ ፈጣሪ? አዳም ከዛፉ ስር ተንበረከከ። አለተቃጠልኩ በምረትህ አትርሳኝ አለ። ያን ጊዜም የኢየሱስ ድምፅ ተሰማ እንዲህ ሲል፣ አረሳህም፣ እምርሃለው ግን ጊዜው ገና ስለሆነ ማቆያ ማበረታቻ ይሆን ዘንድ እነሆ ጥላዬን እልክልሃለው። ያን ጊዜም ከግራሩ ስር ጥላ ሆነ፣ አዳምም ከፀሐይ ቃጠሎ አረፈ። አዳም ልጁን አቤልን ከዚያው ከጥላ ስር ቀበረው። ወደ ቤቱ በኩል ሲሄድም እነሆ ከየዛፉ ስር ከፀሐይ ቃጠሎ የሚያስጥል ጥላ ተዘርግቶ አየ። ፈጣሪም በምሕረቱ እንዳረሳው አወቀ። ሊመሽ ፀሐይ እንዳቆለቆለች ደመናዎችም በሥነ ሥርዐት ተሰብስበው ቀይ ለብሰው እንድተኛ ሽሩሩ ሲሏት፣ ያን ጊዜ አዳም ቤቱ ደረሰ። ድክም ብሎት ዱላውን እየተመረኮዘ እየተጎተተ በሩ ጋ ደርሶ ቤቶች አለ። በቀጥቃጣ ድምፅ ወጣች ከቤት ሄዋን። ስታየው ደነገጠች። ማና አንተ አለችው አዳም ነኝ አላት። አላወቅሽኝ? ምን ምን ነው ትከሻ ጎበጠ? ምን ነው ፊት ተጨማደደ? ዓይን ተጨናበሰ? ጠጉርስ ምን ነው ነጭ ሆነ? አረጀው መሰለኝ ልጄ አላት። ገብቶ ከእሳት ዳር ተቀመጠ።